ታ ርገሽለት አብራችሁ የድሮ ፍቅራችሁን መልሳችሁ ልጃችሁን በትክክል በደስታ እንድታሳድጉ ነው የምመኝላችሁ ነው። በጣም ነው ደስ ያለኝ። ማርያምን እንባ የተናነቀ ማርያምን። የሰው ደስታ እንዴት የሚያስደስታችሁ ብቻ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ማርያምን የሰው ደስታ የሚያስደስታችሁ እኔ ከምንም በላይ ከምንም በላይ ቤተሰብ እኔ በጣም ደስ ብሎኛል። እግዚአብሔር ዛሬ በቃ እንባ እየተናነቀኝ ነው ይህን ቪዲዮ ያየሁት፣ የሩታን ደስታ ሳይ የድሮ ፍቅራቸው እንዲህ ሲመለስ በጣም በቃ፣ እኔ እንጃ ምን ብዬ ላስረዳችሁ። እኔ በጣም ነው ደስ ያለኝ። አብርሃምን በእንደዚህ አልጠብቆውም ነበረ። እግዚአብሔር ይስጠው፣ የተግባር ሰው ሆኖ አግኝተነዋል። ባለፈው ቪዲዮ የሰራሁላችሁ ቀን መኪናም አለ ወርቅም ይገዛላታል። በ400 ሺህ አልኳችሁ፣ ታስታውሳላችሁ። ገብታችሁ ቪዲዮ የማየት ትችላላችሁ። በ400 ሺህ ብር ለዶታ ወርቅ ይገዛላታል ብላ አንዷ እዛ የነበረች ልጅ ነግራኝ ነበረ። ይው ሰምታችኋል፣ በ400 ሺህ ነው ወርቁ የተገዛው። እኔ በጣም ነው ደስ ያለኝ። እግዚአብሔርን ነው ምላችሁ። አንዳንድ ሰዎች ውሸትችን ነው ምናምን የምትሉት ሰዎች ምንም ውሸት ማመጣላችሁ ነገር የለም። መኪናውን ብያችሁ ነበር። የት አል መኪና ስትሉ መኪናው መጣ። የት አል ወርቁ ስትሉ ደግሞ ዛሬ ወርቁ መጣ። ትልልቅ ሰፕራይዞች አሉ ብያችሁ ነግሬያችሁ ነበረ። ከዚህ በታች የሰራውላችሁ ቪዲዮ አለ። እውነት እኔ በጣም ነው ደስ ያለኝ። ከምንም በላይ ከዚህ በኋላ ሩታዬ ለአብርሽ ቅርታ አርገሽለት አብራችሁ የድሮ ፍቅራችሁን መልሳችሁ ልጃችሁን በትክክል በደስታ እንድታሳድጉ ነው የምመኝላችሁ። ነው በጣም ነው ደስ ያለኝ። ማርያምን እንቧን የተናነቀኝ፣ በቃ አላቅም። ይሁን እንደዚህ ወልዳ ሴት እንደዚህ ሰፕራይዝ ስትደረግ ምን ያህል ደስታ እንዳላት፣ ምን ያህል ውስጧ ላይ ምን አይነት ነገር እንደሚሰማት እኔ እንጃ። እኔ ቃላት የለኝም። እኔ እንደው አሁን ምላችሁ ነገር ምን መሰላችሁ? ከዚህ በኋላ አብርሃም ጥሩ ስራ ነው የሰራኸው። ጥሩ ነገር ያደረግከው ለሩታ የተግባር ሰው ሆነ አግኝተናሃል። በጣም ልብክ ንጹህ ሰው ነው እኔ እንጃ እኔ እስካሁን ለተናገርኩህ ግን በጣም ይቅርታ፤ ግን ምንድን ነው ለምንድን ነው መሰለ ይቅርታ ያልኩ፣ አንደኛ ሩታን በዚህ መልኩ ወልዳ በሚገርም ሁኔታ ሰፕራይዝ ትልቅ ነገሮችን ስላደረክላት በጣም ነው የምናመሰግነው ማለት ነው። በሁለተኛ ደረጃ ደግሞ የምነግራችሁ ነገር ከዚህ በኋላ ከርሜላ ጋ እንደ በእመቤቴ ማለም እንደ በምታመልከው እግዚአብሔር ይ ያለው አትሂድ፣ በቃ ከርሜላ ጋ ከዚህ በኋላ አትገናኝ፣ ከርሜላ ጋ ያለህን ነገር አቁም በቃ እሷ ላንተ የምትሆን ሴት አይደለችም። እምነት በቃ ለአንተ የምትሆን ሲያል እቺን በቃ የልጅነት ጓደኛ ብዙ ነገር ያሳለፋችሁ ከመጀመሪያ እስከ መጨረሻ አንተም ብለሃል፣ ሩታ ለእኔ በቃ ኮቴዋ እርጥብ ነው፣ በሷ ነው ሁሉን ነገር ያዩት እንዳልከው። ይኸው ሩታም ኮቴዋ ላንተ እርጥብ ነው። እችን እርጥብ ሴት ደግሞ መተው የለብህም። ከዚህ በኋላ ደግሞ በቃ ይሄን ሜላን እርግፍ አገ ከእሷ ጋር እንዳትገናኝ። በቃ በፈጠረግ ያደረከው ጥሩ ነገር በመጥፎ ነገር እንዳይወራብህ። በቃ ጥሩ ነገር አድርገሃል፣ በዚህ ጥሩነት ቀጥል። ሩታን የሚያሳዝን ነገር ከዚህ በኋላ አታድርግ። እሷ ወርቁም መኪናውም ለእሷ ምንም አይመስላትም። ያንተ ንጹሕ ሆኖ ያንተ መመለስ ከአንተ ጋር መሆን ከእሷ ጋር መሆን ነው የምትፈልገው ለምን መቶ መቶ እርግጠኛ ነኝ። ሩታ በጣም ነው የምትወድህ በጣም ነው የምታፈቅር። ያስታውቅባታል አይኗ ላይ እንደምትወድ እንደምታፈቅር። ቆንጆ ወንድ ልጅም ሰጥተሃለች። ከዚህ በኋላ ምንም ነገር ባታረግ በቃ አብራችሁ ሁለታችሁ ብቻ ብትሰሩ ሁለታችሁ እንደድሯችሁ በቃ ፕራንክ የተሰራራችሁ ምን እያላችሁ አብራችሁ እንደድሯችሁ ብትመጡ በጣም ደስ ይለናል። እኔ አሁን በእናታችሁ ይህን ቪዲዮ በእናት በደንብ አርጋችሁ ላይክ ማድረግ አለባችሁ። ለሄርሜላ እንዲደርስልኝ በእባካችሁን ማርያምን፣ ሄርሜላ እባክሽን በቃ ከዚህ በኋላ ከአብርሃም ህይወት ውጪ አርግዣለሁ ብለሽ ሌላ አዲስ ጣጣ ልታመጭ እየፈለግሽ ነው። እሱን ነገር ግፍ አርገሽ ትተሽ እነዚህን የሚዋደዱን ልጆች ተያቸው፣ በቃ እባክሽን ተያቸው። እውነት የሰው ባላንቺ ምንም አይሰራለችም። የሰውን ደስታ መንጠቅ እግዚአብሔር የሰጠሽን ነው የሚነጥቅሽ። ስለዚህ የሰው ደስታ አትንጠቂ። ከዚህ በኋላ አብርሃምም አትሄድ እና አቤልም ከዚህ በኋላ ታመመች፣ እንደዚህ ሆነች፣ እንደዚህ ተፈጠረ እያላችሁ አብርሃምን አትጥሩት። በቃ ከዚህ በኋላ እባካችሁን ለእነ አቤልም አድርሱልኝ ይህን ነገር እውነት። በቃ ሄርሜላ ራሷ ጉዳይ የራሷን መንገድ መያዝ ትችላለች። ከዚህ በኋላ ማለት ነው። ስለዚህ እናንተ የተፈጠረ የሆነ እንደዚህ ሆነች ታማለች ምን ጥቅብ ጥርሶ እንደዚህ ሆናለች እያላችሁ አትጥሩት ልጁን። በቃ ከዚህ በኋላ ህይወቱን ይኖርበት። ደስተኛ ናቸው። በጣም በሚገርም ሁኔታ ሩታ በአሁን ሰዓት ይታያችሁ፣ መኪና ትናንትና፣ ዛሬ ደግሞ ወርቅ። በጣም የሚገርም ሰፕራይዝ ነው በቃ በጣም የሚገርም ሰፕራይዝ የልባችንን ያደረገው። ሩታ ደግሞ ምንም በቃ ያኔ ለሷ ያንሳታል እውነት ብዙ ነገር ብዙ ነገር ከእሷ ጋር ብዙ ላይፍ አሳልፋል። ለዚህ ለመድረስ ዋጋ ከፍላለች እሷ እውነት። አራት መቶ ምናምን ሺ የገባኸው በሩታ ጀግንነት ነው። ማርያምን፣ አንተም ጀግና ነህ፣ ግን በቃ ሩታ ነው። ሩታ ደግሞ ህዝብ ይወዳታል። በቃ የህዝብ ልጆች ናቸው። እናንተ ህዝብን ማክበር አለብህ። አብርዬ፣ እባክህን ከዚህ በኋላ ከርሜላ ጋር ባትገናኝ። ይሄን ነገር አድርገህ ይሄን ጥሩ ነገር ከሰራ በኋላ አትገናኝ። እባክህን እኔ እውነት በቃ እኔ ከዚህ በኋላ ሩታ እንድታስቀይማት ከዚህ በኋላ እች ልጅ እናንተ መሀል ገብታ እንድትረብሻችሁ አንፈልግም። እውነት እኔ አላቅም። ዛሬ በጣም በጣም ነው ደስ ያለኝ። በጣም በቃ የሰው ደስታ የሚያስደስታችሁ እግዚአብሔር የልባችሁ መሻት ይሙላላችሁ ነው የምለው እኔ በጣም እኔ አላቅም። ብቻ እኔ በእውነት በስማም ስሜታዊ ነው የሆንኩት ማርያምን ነው የምላችሁ በቃ በጣም ስሜታዊ ነው የሆንኩት። እንደዚህ ሳይ ምን ያህል ነው በቃ አብርሃም ለሩታ ያለውን ቦታ ነው ያዩት። እውነት እኔ ብዙ ጊዜ አብርሃም ለሩታ ቦታ አይሰጣትም፣ አብርሃም ብዙ ጊዜ ለእሷ እንደዚህ ለምንድን ነው ማያረገው ለምንድን ነው እንደዚህ ብዬ በጣም ብዙ ጊዜ ከራሴ ጋር እነጋገር ነበር። ግን እግዚአብሔር ስጠው አሁን የሚገርም ታሪክ ነው የሰራው። ለሁሉም ባሎች ትምህርት ነው ይሄ በጣም ትልቅ ትምህርት ነው። የወለደችን ሴት ማስደሰት ትልቅ ትምህርት ነው የሰጠው። በጣም ነው የምናመሰግነው። ከዚህ በላይ የምታደርጉን ነገር መጠቀቅ አለብህ። ይህን ቪዲዮ በደንብ አድርጋችሁ ላይክ ሲል ሰብስክራይብ አድርጉ።